ደና እየኖረች ነው ከቤተሰቦች ጋር አልሐምዱላ ረብል ዓለሚን። እንግዲህ ሰው መከፋትም እንዳለ መደሳትም አለና ማለት ነው። አላህ ደግሞ ጥሩ እንትዳር ሰጥቷት ልጅ ወልዳ እንደኔ ቤቷን ይዛ እንድትኖር እየገፋፋት ነው ማለት ነው። ተገናኝተናል በስንት አመታችን። ቢያንስ አንድ ሶስት ዓመት ምናምን አንድ ሁለት ዓመት ያክል ተለያይተናል። እዛም ሆነን ከዓመት በላይ ተለያይተን ተራርቀን ነበር ማለት ነው። አባቴ የሞተ ጊዜ ነው የተገናኘ ነው። እና ያው እንግዲህ ስልክ ስንደዋወል ምናምን ነበረች አልሐምዱላ፣ መጣች ማለት ነው። አሁን ደግሞ እንግዲህ ሀገሯ ላይ እንድትረጋጋ ነው አማረግላት። እንሻአላ እያማረጠች ይብላኛለች እንግዲህ አላ ደግሞ ለሳ ያለውነት ሲዋን ያምጣላት እና ትዳሯን ይዛ ሞቀቤቷ ልጇን ወልዳ እንድትኖር ምኞቴ ነው ማለት ነው። በጣም ጎበዝና ጠንካራ ናት፣ ወዳታለሁ ማለት ነው። እኔ የወደድኳት እንግዲህ አንድ ነገር እዛ አረብ ሀገር ሆነን ብዙ ጓደኞች አሉ ብዙ ማለት ነው። እኔ እንደው የምነግራችሁ ነገር አረብ ሀገር እወዳችኋለሁ፣ ሞትላችኋለሁ ሚላችሁ ጓደኛ ሁላ ማለት ነው። አገር ስትመጡ ዘወር ብላያችሁ ምን አይገባኝም። ወላይ ፍቅር ደግሞ የትም ሀገር ቢሆን ይዘልቃል። ግን እዚህ ስትመጡ የሚረሳሰው ነገር በጣም ያሳዝነኛል ማለት ነው። እዛ ለሰሐና ማጠቢያ ብቻ ነው ምስል የምንጓደደው። እዚህ ስንመጣ የምንለያይበት ግን ከባድ ነው። ወላይ አሁን ከስራ ብዛት ያው ትንሽ እና ዳታው ችግር ነው እንጂ እዚህ የመጡትን ጓደኞቼ መገባራቸው ደስ ይለኛል እና ያው እንግዲህ ሃሊማ በጣም ጎበዝ ልጅ ናት። እዛ በጣም መወዳቸው ማከብራቸው፣ ጎረቢቶች አባቴን የሚያውቁት ስለ አባቴ ማንነት ምንነት እና ስለኔ የሚያውቁ ብዙ ልጆች አሉና እነሱ መተው ለእሷ ሳይደርሱ ይነሷ ቀድማ እኔ እንግዲህ ያው ባለንበት አካባቢ አንድ አካባቢ መሆናችን ነው እንጂ እንደዚህ እንቅርብ ቦታ መሆኗን አላውቅም ነበረ። ልክ አንድ ሰው አጠገቤ ሳይረግጥ አንድ ብቻ ናት የመጣችው። ከእሷ ውጭ ግን ሀሊማ ቀድማ ምጥርት ስትል የቱን ያክል ለካ ሰው ናት ከልቧ። እንደዚህ አባቴ ነው የሚያውቁት፣ እኔ ነው የሚያውቁኝ እንኳ መጥተው ያልደረሱኝን እሷ ቀድማ የደረሰች ለካ። እኔ ዝመች እንኳን ራሱ እናቴ ነግራታል። ይህን ይዛ ይህን ይዛ መታ። በጣም ጎበዝ ልጅ ናት፣ ሀሳቢ ልጅ ናት እላታለሁኝ፣ ማለት ነው እና በጣም ጎበዝ ናት ሀሊማ፣ ሩቅ ሀሳቢ ናት። ጠንካራ ናት ትንሽ አሁን እያጠፋች እንቢ ያለችው እንግዲህ ያው ባል አግቢ እና ትዳርሽ ልጅሽ ነው። አሁን የምትመኘው ምንድነው? ሁላችሁም ይሄ ምሳሌ ሊገባችሁ ይችላል ማለት ነው። እዚያ ሀገር ስትመጡት በፊትም ቪዲዮ ሰርቻለሁ። ትዳር ለላችሁ ወደ አረብ ሀገር ነው ምትመ ልጅ ካልወለዲያችሁ እንዲህ ለማንኛውም ነው እዚህ የምንኖረው። አሁን እሷ ወላሂ ማሻአላህ ከእኔ እጥፍ ድረስ የሚበልጥ ቤት ነው ያዘችው ማለት ነው ግን ወላሂ መኞቷ ወደ ውጭ ነው። አሁን እንግዲህ ይሄ የለፋችበት ቤት ልጅሽ ወለደች ወይ ትዳር ያዘች፣ ለማን ሊሆን ነው ለወራሽ ማለት ነው። እና ወላሂ አስቸጋሪ ነው። እናንተ ለፍታችሁ ደክማችሁ ማንኛውም ሰው ማለት ነው። ለምሳሌ ባህሊማ አሁን ሌሎቹ ስትመጡ ሀገራችሁ ላይ ትዳር አታማርጡ። ይሄ እንዴት ነው? ጸባውን ብቻ ነው መጠየቅ ያለባችሁ። ጸባው እንዴት ነው? አሁን በርግጥ ለገንዘባችሁ ብሎ የሚጠጓል እናንተን ገንዘብ ማርጠው ለመሄድ የሚጠጓቸው አሉ። እንደዚያ እንደዚያ አይነቶችን ሳይሆን በቤተሰብ በዘመድ የሚመጣ ብዙ ጠንካራ እኮ ወንድ ያለ ብዙም እኮ ጎዘኔ ነው ተብሎ አይገመትም። ብዙ ጠንካሮች ባሎች፣ የሚያረጋጉ ልጅ መውለድ የሚፈልጉ ሀገራቸው ላይ ስራ እንደዚህ ጠንካራ ሴት ተጎናቸው ካለች ሰርተው የሚኖሩ አሉና እነሱ እነሱ ለምን ታሳልፋላችሁ? ቻንሳችሁን ለምን ትዘጋላችሁ? ወላ ወይ ዛሬ ቆይ ነገ ምን አለውና፣ ምን ሊሰጠኝ፣ ምን ሊያረግልኝ፣ እኔ ሊበላ ነው ወይ እኔ ሊቀመጥ ነው ወይ ካላችሁ እንደው ቀራችሁ። ወላይ ልጅም ሆነ ዳርም ሆነ በጊዜው ነው የሚያምረው፣ በሰዓቱ ነው። እኔ ልጅን ወላይ አሁን እኔ እንግዲህ አብዞቹ አይ እንዴ ትመስል ለሁለት ያጥር ይሉኛል ማለት ነው። ግን የሚያሳድረኝ ነገር ለልጆቼ ስል ነው፣ ለልጅ ማለት ነው። ይሄ ልጅን ይህን ጎረምሳ ልጅ ልጄ ሌላ ባልባገባ ማን ይወድልኛል? ወይስ ልጅም ክፉ ፊት ሊነሳው ነው ወይ እንደገና ደግሞ ከዛም ከዛ መውለዱ ለእኔ ስለደበረኝ እና ብቻ አልሐምዱሊላ እኛ የአቅም ማጣታቸውና ና በሸሪያው መሠረት ስለማሳድር ነው እንጂ ወንዶቹ አረቦች እስከ አራት አራት አራት የሚያሳድር ቤት ብዙ ቤገብቻለ ማለት ነው። እና ዋናው ደግሞ ኢማን ነው። ኢማን ካደረግ ቅናትን ወደ ለአራት ለሶስት ለአንድ ቀርቶ ለሁለት ቀርቶ ለሶስት ለአራት ማደር የምንችል ነበር፣ ግን ወንዶቹም በሸሪያ ስለማያሳድሩ ነው እንጂ። ግን አንድ ለአንድ ከመጣ ልጅ የለን። ልጅ አሁን ምናልባት እሷ ሌላ ግብታ ወልዲያ ሚስቱ ከሆነ ቢያገባም ቢጋቡም ችግር የለም። ግን ወልዶ ማለት ነው ሚስቱ ምናልባት ስራ ፈታ ምናምን ካለች ይሄ ትንሽ ሱሞቶ ይገብዳል፣ እዛው ዙሪያ የልጆቹ እና መፈለጉ ስለማይቀር ማለት ነው። ግን እንደ ሰው አላጤ ጠንካራ ተጎና የሚያግዛት ከተገኘ፣ ግን ወላሂ፣ ጊዜውን በከንቱ አታሳልፉት፣ ትዳራችሁን ያዙ። እኔ እናቷን ባለፈው ነግረውኛል። ላይ ትጀ ነበር ቤቷና፣ ለምንድን ነው እንደዚ፣ እስኪ ተቆጫት እንደት ነው እንደት ነው እያለ ትዳር እንዲ ያለች ብለውኛል ማለት ነው፣ ማዘሯ እና አሁንም ቢሆን ያው አላህ ለአንቺ ያለው ነሲብሽን ይስጥሽ፣ አጣማጅሽን ይስጥሽ። ልጅም በጊዜው ነው ውለጂ እና እኔ መሐመድ የበጀኝ የጠቀመኝ አሁን ላይ ማለት ነው። በህፃነቴ ሞለዴ ነው እንግዲህ በ15 አመት አረገስ በ16 ወለድኩ ማለት በዛ ሰዓት ግን ወላይ ህፃን ነኝ። ማንም እንደው በሰላም ትገላገላለች አለኝ የለም ነበር፣ ግን አልሐምዱላህ ረብ ብላለሚ ወተወለዴ አደገ ተደረሰ ማለት ነው። እና ሞለድ ጥሩ ነው። እስኪ ደሞና ሐሊማ እና ቆንጆ ማለት ነው። የሐሊማ የእህቷ ልጅ ናት። በጣም ቆንጆዬ ናት። እኔ ለልጄ እስኪ ምረጡላት ማለት ነው፣ ተመልካች ፍረድ። እና ማለት ነው ለማሜ አጫት አለሁ እና እስኪ ሰላም ትበላችሁ። ሰላም ሰላም፣ ቤተሰብ እንዴት ናቸው? ለካሜራ አዲስ ነው፣ ለካሜራ አዲስ ናት። እንግዲህ እና ለማንኛውም ደግሞ ላይክ ሸር ሳብስክራይብ እያደረጋችሁ አበረታቱን። አዲስ እና እሷ የሚሆን

ሀገሬ በሰላም ገብቻለሁ። ብዙዎቻችሁ ሀገር ገብተሽ ነው እንደጠፋሽ ምናምን ብላችሁ ያ ለሀገር የተገባሁን ያን ሊሆን ነው ቆይቻለሁ። ሀገር ተገባሁ ሚል አልሰራም ማለት ነው። ሀገራችን ላይ ታውቃላችሁ ኢንተርኔቱን ምንም ስላ ችግር ስላለ አይመችም ማለት ነው እና ለዚ ነ የጠፋሁት። እንግዲህ ከፋጥማም ጋር ባለ አዲስ ነገር ብቅ እንላለን ኢንሻላህ። እንደዛ ብቅ እንላለን። ቅርብ ነን፣ ቅርብ ነው። ሩቃ ደ እንገናኛለን ኢንሻ አላህ እና ያው እንግዲህ እናንተም ሰብስክራይብ ያደረጋችሁ ላይክ፣ ሼር አድርጓት፣ የምትፈልጉት ነገር ደግሞ ዘዟት። አይ ትዕዛዝ አልላችሁም አልቀበልም። ትዕዛዝ ምናምን ከመጣች ነገር ማለት ነው ይ ኖሰይም ትዕዛዝ ምናምን ካላችሁ ፋጡሜ ትዕዛዝ አደርሳለሁ ወላሂ በስነ ስርዓት ከዘጋጅቶ ሽሮ የምትፈልጉ በበሬ የምትፈልጉ የፈለጋችሁትን የምትፈልጉ ካላችሁ ከዘጋጅቶ የምትፈልጉበት ቦታ እና ያው ሁላ ያው አገራችንም እንትን ስለሆነ ያው ግጭት ደግሞ ቢኖርም ገናና አልሀምዱሊላህ እየኖር ነው ማለት ነው። ብዙዎቻችሁ ደግሞ የሆነ ኮሜንት ላይ አይቼዋለሁ ኮሜንት ሲል አገሬ ልመጣ ነበር ፈራሁኝ። አገርሽ ላይ እንደማንኛ እንደ ሰው ደግሞ እንደ ቤቱ እንደ ቤቱ እንደ ጎረቤቱ አይኖርም። እንደ ሰው ስኖር ያለሽ ምንም ችግር የለውም ማለት ነው። ግን ነገር ኢትዮጵያ ብር በጣም እና ለማንኛውም ብዙም ምያሜቱ አያሳይም። ሲጀመር ማለት ነው እና እንደዚያ። እሺ ናይ ዋናው ነገር አፍያ ነው፣ ትልቁ ሀብት አፍያ ናፍያ። ካላችሁ ያው ትኖራላችሁ። እንደመናቸው ነው፣ እየኖረች ነው። ያው ትልቁ ነገር ደግሞ መልካም ባል ይስጠን፣ ሚስትም

ለሀገራችን አብቃችሁ ነው ማለት ነው። ይሄን ስሜት እና ነው ወላሂ። በፊት አይ፣ ኢትዮጵያ ጋር በጣም እቀና ነበር። ማን አልሐምዱሊላህ፣ ለኔ እንደ ምን ግማሾቹ አሉ። ይሄው እየመርኩ ነው። ስለዚህ ነው አይ ደሞ

ላይክ ሼር ሰብስክራይብ አድርጓት ማለት ነው። እስኪ ደሞ ኢንሻላህ በኔ ትንሽ ቀን ጨበርገን አስታውቅላታለሁኝ እና አዳዲስ ነገሮች ያው ተፈልጋችሁ ፍሪንቸር እቃዎች ተገዛላቸዋለሁ፣ ካሰራላቸዋለሁ ብዙ ደንበኞች አሏት። እና ደግሞ የምትፈልጉትን ነገር ያው ችግር የለም ታወራላችሁ፣ ኮሜንት ላይ ትመልስላቸዋለች ማለት ነው። ላይክ እያደረጋችኋት

አንዴ ማለት በነገራችን ላይ ወላሂ አንቺ ማለት ነው እርሜሽ ምንትን ቢሆን አልሐምዱሊላሂ ወላሂ አድርሰሽ አለ በቃ በቃ የሚታይ ማለት ነው። እና ደሞ በጣም ይለያያል ፋጡማ መሐመድ ወላሂ መንገድ ላይ ወይ ባሯን እና እና ሰላማችሁ ይብዛ። ሰብስክራይብ እያደረጋችኋት እንግዲህ ማለት ነው ሁላችሁም፣ ላይክ፣ ሼር አድርጓት። ሞኔታይዟት ተነስቶባታል፣ ሞኔታይዟት እንዲመለስላት ማለት ነው። አበረታቷት። እንግዲህ ሀገር ላይ ሲገባ ብዙ ነገር ያስፈልጋል እና ከኛ ከናንተ እንግዲህ እኛ ፍላጎታችን እናንተ ላይክ፣ ሼር፣ ሰብስክራይብ ብቻ ነው። ሌላ ምንም አንፈልግም ማለት ነው። አበረታቱን። እንወዳችኋለን። ሰላማችሁ እና ሰላማችሁ ብዙ ትርፍ ይባላልን።